እሺ ታዛ ነው የሰማችያላችሁት አንዳንድ መሠበሮች ለመጠገን ናቸው ወይም ደግሞ ህይወታችንን በሚረብሽ መልኩ ግን ህይወታችን እንዲቀየር ያደረጉ ሁኔታዎች አሉ እነዛን ሁኔታዎች ማስተዋል ተስፋ በቆረጥንበት ወይም ደግሞ ግራ በገባን ነገሮች የማይቀየሩ በሚመስለን ጊዜ ለውጥ ሊመጣ ነው የተሻለ ነገር ሊመጣ ነው የሚለውን ነገር እንድናስብበትና እንድንቀበለው ሁኔታውን እየወጣን ነው። ከዚህ ከመጥፎ ነገር ልንጠገን ነው። እንደገና ራሳችንን በአዲስ መልክ ልናስተዋወቅ ነው። በአዲስ መልክ ስራ ጀምረናል እንደሚባለው ማለት ነው። አንዳንድ የራሳችን ሪዲፋይን የምናደርግባቸው መንገዶች ምክንያትም ሊሆን ይችላል በሚል ያነበብኩት ጽሁፍ ነው። ህይወትን የተሻለ ከመሆኑ በፊት የእያንዳንዳችን ኑሮ ህይወት ከፈተሽ ነው ህመም ነበረው። ግራ የሚያጋባ፣ አሰልቺ፣ አድካሚ፣ ተስፋ አስቆራጭ የሚመስሉ ነገሮች ነበሩት። ግን እኮ እንላለን ሊነጋ ሲል ይጨልማል የሚል አባባል አለ። ግን ሁኔታዎቹ የትኞቹ ነበሩ በእያንዳንዳችን ህይወት ውስጥ የተለያየ ነው መቼም እኔ የምፈተንበት ሌላው ሰው ላይፈተንበት በት ይችላል። እኔ የምሄድበት የህይወት መንገድ ለሌላው ሰው ደግሞ ሌላ መንገድ ሊሆን ይችላል። ስለዚህ እያንዳንዳችን ያጋጠሙንን ነገሮች እንድንፈትሻቸው የሚያደርግ ነው። የትርጉሙ ችግር የሚመስለኝ በቃ በራሱ ዝም ብሎ ሚነጋ አርገን ልናስበው እንችላለን። እዚያ ጋር ፈተናው በዝቷል፣ ነገ በቃ የሆነ ራሱ ነገ ይዞት የሚመጣው ነገር አለ ልንል እንችላለን። እየታገሉ የሚሰቃዩ ሰዎች ደግሞ በሌላው መንገድ እናያለን። እዛ መሰበር ውስጥ ትግላቸውን ያላቆሙ ደግሞ ሰዎች አሉ። አዎ ትግሉንም ያቆሙ ሰዎች ይኖራሉ። ብቻ አካሄዱ ለጥሩ ነገር ነው። ለምሳሌ አንዳንድ ሰዎች ሊለዩን ሲሉ፣ ወይም ደግሞ ሰዎች እኮ እየተለዩኝ ነው፣ ከጓደኞች እየተራራቅኩ ነው። ከጓደኞቻችን መራቅ አንፈልግም ግን ተፈጥሮ በራሱ አንዳንድ የምታራግፍልን ነገሮች ይኖራሉ ነው። ከኛ ጋር አብረው የማይሄዱ ነገሮችን በራሷ መንገድ እያስወገደችልን ትሄዳለች ነው። ስለዚህ ወደሆነ የህይወት አቅጣጫ ስትመጪ ከአንቺ ጋር ሊተባበሩ የሚችሉ ሰዎች ናቸው ወደ አንቺ የሚመጡት የሚጓዙት ሌሎቹ በቃ እየተራገፉ ይቀጥላሉ። ነው ግን ሙዝዝ ሙጭጭ የምት ከሆነ እኮ ተሟዘሽ ጊዜ ትፈጃለሽ አቅም ምሽን ትጨርሻለሽ እንጂ እነዛ ሰዎች የሆነ ጊዜ ላይ መውጣታቸው አይቀርም ከአንቺ ህይወት። አሁን አንዳንድ የፍቅር ግንኙነት ላይ ተው ተዉ ተብለው የማይሰሙ ሰዎች አሉ። በቃ ይቅርባችሁ ብዙ ለፍተዋል። ጊዜያቸውን፣ ገንዘባቸውን፣ ጉልበታቸውን፣ ስሜታቸውን አንጠፍጥፈው ጨርሰዋል። ሲነገራቸው አልሰሙ፣ መጨረሻ ላይ ግን አልቀጠለም ያ ሪሌሽንሽፕ ድሮም እኮ ተናግረን ነበር መክረን ነበር የሚሰማን አጣን እንጂ የሚል ሰው አለ። አንዳንድ ሰው ደግሞ ይቀበሏል፣ በቃ ያሰናብታል። አንዳንድ ነገሮችን ከኔ ጋር አይሄድም ብሎ በጊዜ ሳይረፍድ ማሰናበት የሚችል ሰው አለ። ይሆነ የምትመልሻቸው ነገሮች ይኖራሉ፣ የምታስተካከያቸው ሁሉንም ነገር ዝም ብለን እየተሆን አንሄድም። መልፋት አለብን አይደል? ለምንፈልገው ነገር ማይሆን መሆኑ እስኪገለጽ ግን ሰው በጣም በከባድ ጉዳት ውስጥ ብዙ ሰው እየነገረሽ እንደማይሆን የምትጣበቂባቸው ነገሮች ኢነርጂሽን ነው የሚጨርሱት፣ አቅምሽን ነው የምታጭባቸው እንጂ ተስፋ የላቸውም፣ ወደ አንቺ የሚመለሱበት እድል የለም። እነዛ ነገሮችን ምንድነው የሚያደርግ ነው? እንግዲህ ማዕበሉ ንጦን የሚረጋጋበት ጊዜ እስኪመጣ ምንም ነገር ትርጉም አልሰጥ ቢለን የፈለገውን ያክል ብንሞክር ውጤት አተንበትም ሊሆን ይችላል ነው በአንዳንዱ ጥረታችን ላይ የሚረብሽን፣ ግን የህይወታችን መቀየሪያ ሁኔታዎች አሉ። ሁሌም በተደላደለ ና ምቹ በሆነ ወይም በጥሩ ሁኔታ አይደለም፣ ህይወታችን ውስጥ ሽፍት የምናደርገው ወደ ወደሆነ ነገር ወደ ለውጥ የምንመጣው ነው። አንድ ወቅት እኛ የሚያምርብን እኛን ይገልጻል ያልናቸው ነገሮች ላይ ፍላጎት ኢንተረስት ሊሆን ይችላል። ለምሳሌ ልምዶቻችን፣ እንደ ሆቢ ብለን የያዝናቸው የሚያዝናኑን፣ የሚያስደስቱን ነገሮች አጠቃላይ በቃ የኛ ማንነት የምንላቸውን ነገሮች ምንም ጥቅም አልባና የደበዘዙ ሆነው ይታዩናል። ይሄ በጣም ያስፈራል። ምክንያቱም እነዚያ ነገሮች ለእኛ ትርጉም የሚሰጡን በህይወታችን ሊሆኑ ይችላሉ ምክንያትም ጭምር ሊሆኑ ይችላሉ ለአንዳንድ ነገሮቻችን። ግን እነዚህ ነገሮች ራሱ ፍላጎት እንድናጣባቸው ይሆናሉ፣ ትርጉም እንድናጣባቸው ይሆናሉ። እና ለምሳሌ አሁን አንዳንድ ሰዎች በጣም የምወደውን ሙዚቃ አልተላወትም ሊሉ ይችላሉ። ሌላ ጊዜ ለህይወታቸው ቅመም ነበረና፣ አዎ እስከዛ ድረስ ሊደርስ ይችላል። እና ግን እየተቀየርን እያደግን እንደ አዲስ እየመጣን ራሳችንን እየለወጥን ነው። ለአዲሱ ነገር ቦታ እያስለቀቅን ነው ወደኛ ለሚመጣው ይሄ ነው ምክንያቱ በሚል ተገልጿል። ስለዚህ አንድ ወቅት በጣም የወደዱትን ነገር የጣሉ ሰዎች ወይም ደግሞ ፍላጎት ያጡ ሰዎች መጥላት ብቻ አይደለም፣ በሆነ ነገር ላይ ኢንተረስት እያጣሽ ከመጣሽ እና ከዛ በኋላ ምን ሀፕን አረገ ህይወትሽ ውስጥ ምን ተፈጠረ የሚለው በደንብ ይገልጸዋል? እንድንፈትሸው ነው። ብዙዎቻቸው ለምሳሌ በጣም ብዙ በእድሜ ሰዎች ሲለዋወጡ የሚያደርጓቸው ነገሮች እኔ ብቻ ችግር ነው ብለው የሚጠይቋቸውን ያለው ለምሳሌ ያልሹ ግርግር፣ ጫጫታ፣ ጸብ፣ ያልተገቡ ይሄ ሪዝን የሌላቸው ወሬዎችን መጥላት ለምንድን ነው ሲባል፣ አዲስ ማንነት እየተገነባህ ከሆነ አዎ። ግን ይሄ ቢያንስ መጥፎ ነገሮች መጥፎ ልምዶች ውስጥ የሚካተት ነው። ጥሩ ነገርም ሊሆን ይችላል። አንዳንዴ ፐርፐዝ ነው ብለሽ የሚያሹ ነገር ሊሆን ይችላል። ቀይ ይሄ የኔ ምክንያት ነው የመኖሬ አላማ ነው ብለሽ ያሹ ነገርም ሊሆን ይችላል። ግን ይሄ ህይወትሽን በአዲስ መልክ ለመቀየር የምትሄጅበት መንገድ ይኖራል። ኢንትረስት ስታጪ ማለት ነው በሆነ ነገር ላይ በምትወጁ ነገር ላይ ፍላጎት እያጣሽ ሄድሽ ማለት የሆነ አዲስ ለአዲስ ነገር ለአዲሱ ያንቺ ፍላ ፍላጎት ቦታ እያስለቀቅሽ ነው በሚል ገልጸውታል። ስለዚህ የወደ የሚሉ ሰዎች አሉ። በሚገርም ሁኔታ በጣም በሆነ ነገር ላይ ለረጅም ጊዜ ኢንተረስት ያላቸውን ነገር የተዉት ያጡት ሰዎች አሉ፣ ግን በሌላ ነገር ተተክቷል። ሌላ ነገር ወደ እነሱ ህይወት ውስጥ መጥቷል። እራሳቸውን እንደገና ዲፋይን አድርገዋል። እነዚህ ሰዎች አዲስ ነገርን ወደ ህይወታቸው አምጥተዋል የሚለውን ማሳያ ነው። ሰዎች ከህይወታችን እየወጡ እየራቁ እየሸሹ የመሰለን ጊዜም ነበረ። በየቀኑ የምናወራቸው ጓደኞቻችን መራቅ ይጀምራሉ። ይሄ የግንኙነታችን አቅጣጫ ሲቀየር አንዳንዴ አጨራረሱ ብዙም ማስጠንቀቂያ ላይኖረው ይችላል። ድንገት የተለያየ ናቸው ሰዎች ሊኖሩ ይችላሉ። መጀመሪያ ላይ ይሄ መተው፣ መካድ፣ መራራቅ ይመስለናል። እንጨነቃለን፣ እንፈራለን። ግን ይሄ ከኛ አቅጣጫ ጋር ከዚህ በኋላ አብረው መጓዝ የማይችሉ ሰዎች ህይወት እያራገፈችልን ነው። ስለዚህ እንዲህ አይነት አጋጣሚዎችን ማየት ነው። እነማን ከኛ ህይወት ውስጥ ተቀነሱ፣ እነማን መጡ፣ ከእነማን ጋር ተጓዝን የሚለውንም እንድናየው ነው። ወደ አንድ ትልቅ ለውጥ ጠርዝ ወይም ጫፍ ላይ ስንደርስ ከኛ ጋር መጓዝ፣ ከኛ ጋር መቀጠል የማይችሉ ሰዎች ተፈጥሮ ራሱ ታሸሻቸዋለች። ይጎዳል፣ ግን በጣም አስፈላጊ ነው። ተጎድተንበታል። በቃ ተለያየን እኮ ህይወት አቅጣጫችን ተለያይቷል። ተዘጋጅቶች ላይሆን ስለሚችልም ስለዚህ ያንን እንድናየው ነው። በጣም ይሄ እየተጎዳሽን እየተካድሽ እንደሆነ እንዳይሰማሽ ነው። ስለዚህ እያራገፍን የምንሄዳቸው ግንኙነቶችም ይኖራሉ። ያን ያክል ያልተጎዳዳንባቸው ሊሆኑ ይችላሉ፣ ግን ከኛ ጋር አብረው መቀጠል ስላልቻሉ ነው እነዛ ግንኙነቶች። ሌላ ሰውነታችን ይከብደናል፣ አይምሯችን ይሄ አርፈን እንኳን ድካም የሚሰማን ጊዜም ደግሞ እንድናስታውሰው ነው። ይሄ የህይወታችን አቅጣጫ ለውጥ ሊቀየር መሆኑን ማሳያ መንገድ ተብሎ የተጠቀሰው የሆነ የድካም ስሜት፣ ሁሌ የመዛል ስሜት የሚሰማን ጊዜ አርፈንም አሁንም ድካም ላይ ነን የሚለውን ለመግለጽ ሰውነታችን ይከብደናል፣ አእምሯችን ጥርት ያለ ነገር የለውም፣ ትናንሽ ስራዎች ተራራ የመውጣት ያክል ይከብዱናል። እኔ አንድ ሰው አስታውሳለሁ፣ ሁሌ ድካም ነው የሚነግረኝ። በጣም እኮ ነው የሚደክመኝ፣ በጣም ደክሞኛለው የሚል ሁሌ እና በቃ እንዲሁም ቅድም ያለው የመጀመሪያውም ሊገልጸው ይችላል። ይሄ ኢንትረስት ብለሽ ያሻቸውን ነገሮች በህይወትሽ ውስጥ ትርጉም ይሰጡኛል ብለሽ ያሻቸውን ነገሮች ሁሉ ልትተይት ትችያለሽ የተባለው እና እነዚህ ሁለቱ ምልክቶች አይቻሉና የዛ ሰው ህይወት ሽፍት ነው ያደርገው። በቃ ወደ ሌላ አቅጣጫ ነው የተቀየረው። በቃ ድካም ነበረበት፣ መዛል ነበር አቀው ምን እንደሆነ ምን እንደሚያደክመው። ከዛ ደግሞ በቃ ኢንትረስት እያጣ ነበረ በሚሰራው በሚወደው ነገር ላይ ፍላጎት እያጣ ነበር። ስለዚህ አገር እስከ መቀየር የደረሰ ለውጥ ማለት ነው። እንግዲህ አስቢው። ስለዚህ ዙሪያችን ያሉ ሰዎችንም ካየን፣ በእኛ ህይወት ውስጥም አንዳንድ ነገሮችን ለማስተዋል ከሞከርን ምልክቶች አሉ፣ ወደ ሌላ አቅጣጫ እንድንቀየር ያደረጉ። ከዛ በኋላ ምን ተፈጠር? እንግዲህ ፎርጉድ ነው ፎርባድ? በእርግጥ ባላቅም ውጤቱን ግን ለተሻለ ነገር ይመስለኛል። ምክንያቱም እዚህ ያለው ድካም በጣም ከባድ ነበር፣ ማትሽበት ይሆናል። እንዲሁም የቅርብ ሰው ስንሆን የምንሰማቸው ነገሮችን ነው የምናስታውሰው እንጂ ሌሎች ሰዎች ላያስተውሉት ይችላሉ። ለምሳሌ ምና ከላይ ቀዘዘ። እረፍት ወስደውም ደግሞ አንድ ወር በደንብ እረፍት ወስደው ሲመጡ በሀይል የሚሞሉ የመሰሉም ሰዎች ሲመጡ ድካማቸውን ይዘው ሊመጡ ይችላሉ። ያልተጨረሰ ነገር ሊኖር ይችላል። በእርግጥ ግን ወዲያው ህይወታቸው ውስጥ ምን አጋጠመ የሚለውን ኤክስፐሪመንት አላየ ነው ሊሆን ይችላል። ግን እኔ ማለት አሁን በሚደክመው ነገር ውስጥ ይሄ ሰው ቢቆይ በቃ በርነውት ያደርጋል ብዬ የማስበው ሰው ነበር። የሆነ ቀን ላይ የሚወድቅ ሰው ነበር። ከባድ ነበር። የምታዩ ጫና፣ በአይን ለሌላ ሰው የሚያስታውቅ ጫና ነበረ። እንዲህ አይነት ድካም ሁሌም አካላዊ ድካም ብቻ አይደለም፣ ድካሙ ከአይምሮ ጋራም ይገናኛል። የነርቭ ስርዓታችን ምን ሊቀይር እንደሆነ ከመጋረጃው በስተጀርባ ሆኖ እየሰራ ቆይቷል ነው ነገሮችን መተው፣ ማሰናበት፣ ራስን በአዲስ መልክ ለመግለጽ መሞከር፣ በስሜት ማደግ፣ መብሰል አንዱ ጉዞ ነው ማለት ነው። ድካም አለው። ይሄ መዛል ይፈጥራል። ግን ደግሞ እየተለወጥን ነው፣ እያደግን ነው፣ የተሻለ ማንነት እየገነባን ነው፣ ወደ አዲስ ህይወት እየመጣን ነው የሚለውን ገልጸውታል። ሌላ አዲስ የመሰለንን ነገር መጠየቅ እንጀምራለን። የሆነ አንዳንዴ ጥያቄ የሚፈጥሩብን ነገሮች ይኖራሉ። አጥብቀን የያዝ ነው እምነት ድንገት ያጠራጥረናል ። እርግጠኛ የሆንባቸው ነገሮች ከእጃችን ይወጡ ይመስለናል። ይህ አይነቱ የአይምሮም የስሜትም ግራ መጋባት ኮንፊውዥን ማለት ነው፣ ሁሌም ከሆነ ግልጽና ጥርት ካለ ነገር በፊት የሚመጣ ነው ማለት። የሆነ አንዳንድ ነገሮችን ክላሪቲዎችን ግልጽነቶችን የምንፈልግባቸው ነገሮች ይመጣሉ ማለት ነው። እና ምን ብሎታል? ልክ ይሄ እንደ ሜንታል ዲቶክስም ቁጠሩት ነው አይምሯችንን የምናጸዳበት መንገድ ነው። ከማወቃችን በፊት አለማወቅ ነበረን። ከመማራችን በፊት አለመማር ነበር አይደለ? ስለዚህ ካለመማር ወደ መማር፣ ካለማወቅ ወደ ማወቅ፣ እርግጠኛ ካለመሆን ወደ እርግጠኛ መሆን የምንመጣበት መንገድ ነው። ይሄ የሚፈጥርብን ጥያቄ ማለት ነው። ይሄ ጉዞ ነው። መጀመሪያ ላይ እንዳልተረጋጋን እናስባለን፣ ግን እራሳችንን ችለን ማሰብ የምንጀምርበት ምልክት ነው። ከዚህ በኋላ ከዚህ ቀደም ከሆነው ሁሉ በተሻለ ሁኔታ ራሳችንን ችለን ማሰብ፣ መስራት፣ መኖር፣ ማወቅ የሚባሉ ነገሮችን እየገነባን የምንመጣበት ነው። ይሄ ጠያቂነታችን አንዳንድ ነገሮች ላይ እርግጠኛ ያልሆንባቸው ግን አጥብቀን የያዝናቸው አንዳንድ ነገሮችም ሊኖሩ ይችላሉ፣ ግን ኮስችን ማድረግ መጠየቅ ትጀምሪያለሽ። ከመጠየቅ በኋላ ነው ማወቅ የሚመጣው መማር የሚመጣው የሚለውንም ለማሳየት ነው። ሌላ ብዙ ግጭቶች ይመጡብናል ነው። ከዚህ በፊት ከሆነው በበለጠ ክርክሮች፣ አለመግባባቶች ወይም ደግሞ ስል የሆኑ የስሜት ከፍታዎች ይፈነዳሉ። ይህ አስቸጋሪ ሰው እየሆንን ስለመጣን አይደለም፣ ግን ገደቦቻችንን፣ መስመሮቻችንን እየተቀየሩ እንደሆነ ማሳያ ነው። ከዚህ በኋላ ማስተናገድ የማንችለውን እምቢ እያልን ነው። ማስተናገድ የማንችላቸው ነገሮች እየመጡ ነው ማለት ነው። መራቅ የምንፈልገውን ለመራቅ እየሞከርን ነው። ከዚህ በኋላ አልችልም፣ አልቀበልም ያለውን ነገር ማስተዋል እየጀመርን ነው። ይህንን ለውጥ በዙሪያችን ያሉ ሰዎች አይወዱትም፣ ግን እነዚህ ትናንሽ ፍንዳታዎች ድምጾቻችንን፣ የኛም ቮይስ ማክበር መጀመራችንን ድምጼ ይሰማ እያለ ተብሏና የመጀመሪያ ምልክቶች ናቸው። ተብሏ ምንም እንኳን ብዙ ነገሮች እዚህ ላይ አሁን የማይስማሙ ከኛ ጋር አብረው የማይሄዱ የሚከራከሩን የሚቃወሙን ቢኖሩ እንኳን ይሄ በቃ ተለውጣለች፣ አይ እንደ ድሮ አኳ አደለችም፣ ቆርጣለች፣ በቃ ቆርጧል የሚባሉ ሰዎች አሉ። በቃ የሆነ መስመር ብለው ያስቀመጡትን ነገር ነገሮች እያለፉ ነው የሚለው ይሄ ወደ ክርክር ወደ ግጭት እየወሰዳቸው ነው። ግን እነዚህ ሰዎች እየተቀየሩ ነው እየተቀየሩ ነው። መቀበል አለብን ያንዳንድ ሰዎች ለውጥ። አሁን ግን ከባድ ነው መልስ ማንሰጥባቸው ነገሮች ላይ ሰዎች እየጠየቁን ግን ግልጽ የሆነ ነገር ፈልገዋል። አንድ ሰው ለሽምግልና ተጠራና ምን አለ የነገረኝ ነው ሰሞኑንና ሽምግልና ውስጥ ሴቷ ጥያቄዎች ማንሳት ጀመረች። ለዘመናት ይህን ጥያቄ እንዴት አላነሳሽም? ከሱ ጋር አስቀምጠው እኮ ሊሆን ይችላል የሆነ ነገር እሻገርበታለሁ የሆነ ጊዜ ያልፍበታለሁ ልጆቼን አሳድጋለሁ ብላ ሊሆን ይችላል። አሁን ግን ሊገለጽልሽ የሚችል ክርክር ሊኖር ይችላል ከመብሰልሽ ጋር ጥያቄ ከማንሳትሽ ጋር ቅድም የተባለው ክሊር እንዲሆን የምትፈልጋቸው ነገሮችን ጠበቀችና ጥያቄውንማ ከሱ ጋር ተነጋገር። እኛ ሽማግሌዎች ነን፣ ጸቡም ከሽማግሌዎቹ ጋር ስለነበረ እኛ ጥያቄዎቹን እንድታነሽ አይደለም፣ ጥያቄውን ለሱ ስጡ። አይ ለሱማ ረዥም ጊዜ ሰጠው ጥያቄው አልተመለሰልኝም። ቢያንስ ሶስተኛ ወገን እነኝን ጥያቄዎች ይስማ፣ መልስ ባይሰጠኝም ይስማና ይሄን ጥያቄ ተሸክሞ መኖር ይቻላል ወይ የሚለውን ፍትሀዊ የሆናችሁ ንገሩኝ፣ የሚል መልስ ነው የምታነሳው አሁን። እንግዲህ ዝግጁነት ላይኖረን ይችላል፣ ጥያቄውን ለመመለስ ግን ሰዎች በዚህ ደረጃ የኖሩለት የገነቡትን በፍቅር ስም የተከማቸ የሆነ ነገር ሊያነሱ ይችላሉ። ለምን ጠየቀች ልታያች። ወንድየውም ሊሆን ይችላል ይሄን ጥያቄ። አንዳንድ ጥያቄዎችን ይዘው ሲመጡ ተከራካሪ፣ ተጨቃጫቂ፣ ጠብ ፈላጊ ተደርገው ሊታዩ ይችላሉ። ግን እየተቀየሩ ነው። እነዚህ ሰዎች በህይወታቸው ውስጥ እንዲቀየር የፈለጉት እንዲለወጥ የፈለጉት ነገር አለ። ስለዚህ ይሄ የሆነ ትንሽ ብልሃት ይፈልጋል፣ ማስተዋል ይፈልጋል። የሰዎችን ለውጥ አንቀበልም ብዙ ጊዜ። ለዛውም ደግሞ የትዳር አጋር የሚባለው ጉዳይ ባለበት ቢቀጥል ደስ ይለናል። በለመድ ነው መንገድ አይደለም። ትንሽ እየነቁ የመጡ ግንዛቤያቸው እያደገ የመጣ ከመሰለን በአንዳንድ ነገሮች ላይ ለውጡን የማይፈልጉ አጋሮች ሊኖሩ ይችላሉ። እያወቀች ነው። ምናልባት ኤክስፖዠሯን፣ ተጋላጭነቷን አስፍታ ሊሆን ይችላል ወይ አንብባለች የተመለከተቻቸው ጊዜው እየተቀየረ ነው። እየተለወጠ ነው። መለወጥ ፈልጋለች፣ መስራት፣ ማደግ። እሱም እንደዛው። በህይወት ውስጥ የምናያቸው የላይፍ ስታይል ለውጦች አሉ አይደለ። እንደዚህ መኖር አለብን። እንደዚህ መሆን አለበት። ይሄ ነገር ያስፈልገናል በተሻለ መንገድ። እንደዚህ አይነት ነገሮች ይሄ አንድ ነገር ላይ ጥብቅ ብሎ ከቆየ ሰው ጋር ከሆነ ደግሞ፣ በተለይ አሁን እኮ ከራሳችን ጋር ነው፣ እንዲሁ እያየን ያለ ነው። ግን ከራሳችን ጋር ያለው ለውጥ ከሌሎች ጋር የሚያጋጨናል ነው። ምክንያቱም ሌሎች ሰዎች አይፈልጉትም። የኛም መቀየር፣ የኛም መለውጥ ወደሆነ ነገር እየመጣ መሆናችንን ጥያቄ ማንሳታችንን ላይፈልጉት ይችላሉ። ለዛ ነው የሚያጋጨው። እዚህ አንዳንድ የተሻሉ የሚባሉ አስተሳሰቦችን ይዞ የሚመጡ ሰዎች ራሱ እንዳፈንጋጭ የሚታዩበት እኮ ለዛ ነው። ጥያቄው እንዳይነሳም መሸፋፈን ነገር አለ። ለምሳሌ ሰዎች ሲጣሉ በሁለት ሰዎች ግንኙነት መካከል፣ ከዛ ውጭ ከራስሽ ጋር ንግግር ታረጊና ጥያቄው እ ይጠይቅ ሻለ አይደል የራስሽ አይምሮ አንዳንድ ለውጥ የፈለግንባቸው ነገሮች ላይ ብጠይቀውና መልስ ብሰጠው ነው የሚሻለው፣ ወይም ረጋ ብዬ ነገሩን ባይ ነው የሚሻለው። አለመጠየቅ ነው ዲናያል ውስጥ መግባት ይሻላል። እሱም የራሱ የሆነ ለውጥ ይዞ ስለሚመጣ ነው። መልስ የሚሰጡ ሰዎች እዚህ ክርክር ውስጥ ሊገቡ ይችላሉ፣ ከራሳቸው ጋር ወይም ወደሆነ ለውጥ የሚመጡ ሰዎች ዝም ብሎ እየዋሸ ነው ልንቆይ እንችላለን። ሌላ ብዙ ነገሮችን የማቃለል የማስወገድ ፍላጎት መነሳሳት ይመጣብናል። ድንገት ቁም ሳጥናችንን ማጽዳት የድሮ ነገሮቻችንን ፎቶዎችም ሊሆን ይችላሉ ማስወገድ የምንፈልጋቸው አስወግደን ሊሆን ይችላል። ሙሉ በሙሉ ወደ አዲስ ቦታ የመሄድ ሙቪ የማረግም ሊሆን ይችላል። ትልቅ ለውጥ ጫፍ ላይ ስንደርስ አካባቢያችን ያረጀ ያፈጀ ማይቀየር ሊመስለን ይችላል። እስከዚህ ድረስ ሊደርስ ይችላል ነው እና በእንግሊዝኛው ርጅ ቱ ፐርጅ ኢዝ ሪሊ አን ርጅ ቱ ሜክ ስፔስ ይላል። እንደው ትንሽ አቀራረብን ወደኛ ስንተረጉሞ ለማጽዳት፣ የሆነ ነገር ለማስወገድ ያለን ፍላጎት የሆነ ከቆሻሻም ሊሆን ይችላል ሆነ ነገር የጸዳ ንጹህ ክፍት ቦታ ለማዘጋጀት ይሆናል ብለን ልንተረጉመው እንችላለን። ጥርት ወዳለና ብሩህ ወደሆነ ህይወት እየመጣን ነው። ስለዚህ ይህንን ህይወት እየፈለግነው ነው፣ ወደዚያ አቅጣጫ እየመጣን ነው የሚለውን ትርጉም የሚሰጥ ነው በሚል ገልጸውታል። ስለዚህ እነዚህ ነገሮች ሀፕን አድርገው ነበር ወይ? ህይወታችን ውስጥ ነው ተከስተው ነበር ወይ? ሲከሰቱ ምን ነገር አስተማሩን? ምን ነገር ቀየሩልን? እና ወይም ደግሞ ተስፋ አስቆርጠውን አልተቀየርንባቸውም። ያሳዝናል። ካልተቀየርንበት ላናስተውለውም እንችላለን። አንዳንዴ ብስለት ይፈልጋል ማስተዋል፣ ህይወቴ ውስጥ ምን እየሆነ ነው ይሄ ክርክር ኬስ ነው የመጣው ከአይምሮ ጋር ከራሴ ጋር ብሎ ቆም ማለት ይፈልጋል። እሱን አልፈሽ ከሰው ጋር ባረግሹ ክርክር ውስጥ ብቻ ነው ትኩረት ሚኖረን፣ እንጂ አንዳንዴ ቆም ብለን ከራሳችን ጋር ጥያቄ ጠይቀናል፣ ራሳችንን ተከራክረናል። ቅድም የተባሉት ለውጦች ከመምጣታቸው በፊት የመሰበር አይነት ስሜት ሊያመጡ የሚችሉ ነገሮች ላይ ዝቅ ያለ ስሜት እንዲሰማን ያደረጉ ወቅቶችንም አልፈን ሊሆን ይችላል። ከዛ በፊት የነበረው ነገር እና መሰበሩን ከጠገንሹ በኋላ የነበረውን ማነጻጸርም ይፈልጋል። ለምሳሌ ማጽዳት መፈለግ የተባለው የሆነ ክፍት ቦታን፣ ጽዱ ቦታን፣ የድሮ ያሰለቸንን፣ አይለወጥም ብለን ያሰብነውን ነገር እሱ እንዲለወጥ ከመፈለግ እኔ ተለውጬ መምጣት መገኘት፣ አዲሱ ቦታ የሚለው ጋር ብዙዎቻችን እኮ መተል ሊሆን ይችላል። ከዛ በፊት ግን እዚህ ጋር ያመጣሽ ነገር ምን ነበር? የገፋ ነገር አለ? አዎ አንዳንድ ነገሮች ይኖራሉ፣ ማለት ይዘናቸው፣ አምቀናቸው ይቆየናቸው ነገሮች። አንድ እንደው ጓደኛችን የሆነ የሚሰራበት ቦታ አይመቸውም ነበራል። ወደ ከተማ ከትንሽ አካባቢ መጣና፣ እኔ እኮ እዛ ያለውን ነገር ለመርሳት ማለ ወደዚህ አካባቢ የምመጣውና ሰራበታለሁ እንጂ አያስደስተኝም የምውልበት ቦታ ስለዚህ፣ ትንሽ እንደውስቲ ዛ አካባቢ ያለው ማህበረሰብ፣ ካፌ ምንም ቁጭ እያልኩኝ የእንቅስቃሴ ውል ይላል። ግን ጥሩ ሆነለት፣ አጋጣሚ ሆኖ እዛ ቦታ ያለውን መሰላቸት፣ አለመፈለግ በተሻለ በተሻለ ስራ ተቀየረ። በሚገርም ሁኔታ ማለት ነው። ትራንዚሽን ነበረው መሀል ላይ ሽግግሮች ነበሩስ ግን ወደሚፈልገው መንገድ መጣ። ቀጥሎ ደግሞ ፈቃደኛ መሆኑ አስቀድመሽ ይሄ የሚያሰለችሽ ያረጀ ቦታ ነው፣ እኔን የማይመጠን ቦታ ነው እያልሽ የሆነ ተደጋግሞ እንጀራሽን የምጋግሪበትም ቦታ ቢሆን አንዳንዴ የሆነ አሰልቺ ሆኖብሽ ሊሆን ይችላል። በቃ ከዚህ በኋላ እዚህ መቆየት የለብኝ የሚለው ነገር እየተፈታተነሽ ሁሌ ለራስሽ እየነገርሹ ቆይተሽ ሊሆን ይችላል። ስለዚህ እንዲህ አይነቱ ነገር ገፍቶ ወደ ጥሩ ነገር ሊያመጣን ይችላል። እዛው ቦታ ላይ በቃ እጣ ፈንታዬ እንደዚህ ነው፣ እድሌ እንደዚህ ነው ብለን ምንኖርበት ሳይሆን የምንቀየርበትን እድል ይዞ ሊመጣ ይችላል። አዲሱ ለውጥ ከመጣ በኋላ ተለውጦ አዲስ ነገር ላይ ነው ይሄ በቃ ህይወቴ አቅጣጫውን የቀየርበት ነገር ነው ብሎ መቀበልም አንድ ነገር ነው። እንደዛም ለአንዳንድ ታሪኮችን እኮ ሰምተናል። ብዙ ውጣ ውረዶችን እና ያላቸውን ብዙ ግራ መጋባቶችን፣ ተስፋ መቁረጦችን፣ ፍርሃቶችን ያስተናገዱ ሰዎች ለካስ ይህን ላገኝ ነበር የሚል በጣም ደስ የሚል አጨራረስ። ተለቅ ሲል መሰለኝ የምናስተውለው ለውጡ ይሄ ትልቅ መከራው ሲበዛ፣ አዎ ለውጡ በጣም ተለቅ ሲል። እንዴት ነው ይሄ ሞትና ህይወት አይነት ብራነጭ አንዳንዱ የሆነ ጫፍ ላይ እየደረስንበት ነው። እዚህ ላይ እንደተገለጸው የሆነ የምትደርሽባት ጠርዝ አለች። ያቺን ጠርዝ ማስተዋል ያስፈልጋል። ምን እያሰብኩ ነበር? ምን ነገር ላይ እየተሰቃየሁ ነበር? ከዛሁን ትንፋሽ ወስድኩ። ትንፋሽ የወስድኩት በምን ምክንያት ነው በምንድን ነው ለውጡ የመጣው የሚለውን ማስተዋል ይፈልጋል። ከዛ በኋላም እኮ አያበቃም። ሌላም እንደተባለው መሰበር ይመጣል። ሌላም መጠገን ሊቀጥል ይችላል። በተለያየ አቅጣጫ ህይወታችን ውስጥ ሁሌ እየተማርን፣ እያደግን፣ እየበሰልን፣ እየተቀየረን ነው የምንሄደው። ለእነዚህ ሁሉ ነገሮች ሁልጊዜ በተደላደለ ነገር ውስጥ አይደለም። ምቾታችንን እያጣን እንቅልፋችንን እያጣን አደል፣ እየተሰላቸን ብዙ ነገሮች በህይወታችን ውስጥ ተቀይረዋል። እሺ ታዛ ነው የምትሰሙት።